ሰላም ጤና ስጠልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ በዛሬ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማቸዋለሁ። በቅድሚያም አረስቶቹን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ ለበርካታ ዓለም ሀገራት የታሪፍ ጭማሪ አድርጓል። በርካቶች ውዝግብ እየፈጠሩ ይገኛሉ። ዶናልድ ትራምፕን እየተቃወሙ ያሉ የሀገራት ፕሬዚዳንቶች በርካታ ናቸው። እንግዲህ አሜሪካ በጣም ጠንከር ያለ እርምጃ እየወሰደች ትገኛለች። ኢትዮጵያ ላይም ድጋሜ የታሪፍ ጭማሪ በፐርሰንት ተቀምጧል። ይሄንን ለማየት እንሞክራለን። ከዚሁ በተጨማሪ ለህዋት ቡድንም የማስጠንቀቂያ አዘል መልእክት እየተላለፈ ይገኛል። ካልሆነ የማዕቀብ እንጥላለን። የፕሪቶሪያውን ስምምነት እያፈረሱ ቀጠናውን ወደ ጦርነት ለማስገባት ዝግጅት እያደረጉ ይገኛሉ በሚል እሳቤ ህዋት ላይም የዛቱበት ሁኔታ ነው ያለው። ይሄንንም ለማየት እንሞክራለን። አማራ ክልል ወቅታዊ የግንባር መረጃዎች እንዲሁም የፖለቲካ አስተላለፍ ውዝግቦች አሉ። ወታደራዊና ፖለቲካዊ አለመግባባቶች እየተፈጠሩ ይገኛሉ። ከስምሪት ቀጠና እየተበተኑ ያሉ ወታደሮች መኖራቸውም መረጃዎች ያመላክታሉ። ደብረታቦር፣ ሰሜን ጎንደር እና ማዕከላዊ ጎንደር፣ ይልማና ዴንሳ፣ ምዕራብ ወሎ ወረዳዎች ያሉ ወቅታዊ ሁኔታዎችን አብረን ለማየት እንሞክራለን። እነዚህን እና ሌሎች መረጃዎችን ሳሰማችሁ መልካም ሚዲያን እንደተለመደው ላክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን ለሌሎች አድማጭ ተመልካቾችም ተደራሽ እንዲሆን እንድታደርጉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። ከላይ ለመጥቀስ እንደሞከርኩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በዓለም ሀገራት የታሪፍ ጭማሪ አድርጓል። የታሪፍ ጭማሪ ከመቶ በላይ ሀገራት ወደ አሜሪካ የሚልኩት ምርቶች ላይ ነው እንግዲህ ጭማሪ የተደረገውም ተብሏል። ቀደም ሲል ኢትዮጵያ በርካታ ጉዳዮችን ነው እንግዲህ አበባ ምርትን ቆዳና ሌጦን ጨምሮ በዚሁ ወደ አሜሪካ የጋማ ከብት፣ ቡና የመሳሰሉ በርካታ ምርቶች ነው ወደ አሜሪካ ሲሄዱ የነበሩት ከቀረጥ ነፃ ተብሎ አገዋ የታገደበት ሁኔታ መኖሩን ሁላችሁም የምታስታውሱት ጉዳይ ነው። በዚህ በአገዋ መታገድ እና በአገዋ መቆም የበርካታ ወጣቶች እና የበርካታ ፋብሪካዎች በኢትዮጵያ ውስጥ ስራ ማቆማቸው እንደሚታወቅ ነው። በተለይ ሐዋሳ ጨርቃ ጨርቅ ከአገዋ ጋር ግንኙነት ያለው እንደነበር ይታሰባል። ሁላችሁም የምታውቁት ጉዳይ ነው። አንድ ሰው አንድ በግ ገዝቶ አርዶ ስጋውን በልቶ ቆዳውን በመሸጥ ብቻ የበጉን ዋጋ የሚመልስበት እንግዲህ ሽያጭ ነበር። ይሄ ሁሉ የቀረበት ሁኔታ ነው ያለው። በርካታ ጥቅማ ጥቅሞች ከኢትዮጵያ መቅረቱ ይታወቃል። አሁንም እንግዲህ ከአስር እስከ ሀምሳ በመቶ የታሪፍ ጭማሪ አድርጓል አሜሪካ ቻይና፣ ቤትኔም፣ ኢትዮጵያ፣ ደቡብ አፍሪካ፣ ጃፓን፣ ታይዋን ይገኙበታል። እንግዲህ አዲሱ የትራምፕ የታሪፍ ጭማሪ ይፋ ተደርጓል። እንግዲህ የአሜሪካ የነፃነት ቀን ብለው ሰይሞታል ትራምፕ ይህንን ቀን። በርካታ ሀገራት የኢኮኖሚ ባለሙያ አስደንግጧል። ኢትዮጵያ ላይ አስር በመቶ የጣሉ ሲሆን ታይዋን 32፣ ጃፓን 34 ፐርሰንት፣ ቤትነም 46 ፐርሰንት፣ ህንድ 26 ፐርሰንት ታይላንድ 26 ፐርሰንት፣ ደቡብ አፍሪካ 30 ፐርሰንት፣ እስራኤል 17 ፐርሰንት፣ ኢንዶኔዥያ 26 ፐርሰንት፣ ሲንጋፖር 10 ፐርሰንት እና ፖሊዴን 10 ፐርሰንት፣ ቱርክ 10 ፐርሰንት፣ ስሪላንካ 10 ፐርሰንት ተጥሎባቸዋል። አውሮፓ ሀገራትም 20 ፐርሰንት ተጥሎባቸዋል። ዓለም አቀፍ የንግድ ጦርነት ሊካሄድ ይችላል እየተባለ እየተፈራ ነው የሚገኘው። አድማጮቻችን ተመልካቾቻችን ያው እንግዲህ እንደሚታወቀው እንደ አቅማችን ነው አስር ፐርሰንት የታሪፍ ጭማሪ ተደርጎብናል። ይሄ ማለት እንግዲህ ግልጽ እንደሆንላችሁ ወደ አሜሪካ የሚገቡ የኢትዮጵያ ምርቶች ላይ ነው በፐርሰንት አስር ፐርሰንት ለአሜሪካ ገቢ የሚደረገው። እንግዲህ ይሄ ትራምፕ እንደው እንዴት አሜሪካን ለማሳደግ እና ለሀገሩ ተቆርቋሪ ሆኖ ሌሎችን ደግሞ የኢኮኖሚ ጫና ውስጥ እንዴት እያስገባ እንደሚገኝ የተመለከትንበት ሁኔታ ያለው ይሄ ኢትዮጵያን ብቻ አይደለም እንግዲህ ሌሎች ሀገሮች ላይም ጫና ፈጥሯል የተለያዩ ሀገራት መንግስታት ቁጣቸውን ቀስቅሷል የትራምፕ ውሳኔ ላይ አብዛኞቹ ተቃውሟቸውን አሰምቷል ሮይተርስ ዘገባውን ይዞት ወጥቷል ይህ በእንዲህ እንዳለ በኢትዮጵያ ውስጥ ያለውን ህዋትን በተመለከተ ወደ ግጭት ከመውሰዱ በፊት አሜሪካ ውሳኔ ትወስዳለች ብሏል አሜሪካ እንግዲህ ወደ ፓናማ ርዕሰ መዲና የተባረሩት በመስኮት እየለመኑ እንደሚገኙ ተገልጿል። ስደተኞች ኢትዮጵያኖችም አሉበት ነው የተባለው። አሜሪካ በዚህ ወደ አሜሪካ የሚገቡት ስደተኞች ዙሪያ ላይም በጣም ጠንከር ያለ እርምጃ እየወሰደች ትገኛለች። ሌላው ቀርቶ ስደተኞችን ሁኔታ አመቻችቶላቸው ወደ አሜሪካ ያስገባ የአሜሪካ ነዋሪ የሆነ ኢትዮጵያዊ ወይም ሌላ ዜጋም ካለ ተጠያቂ ነው የሚሆነው ብላለች። በጣም የሚገርም ነው። እስካሁን ድረስ በነፃነት አንድ ዘመድ አሜሪካ ውስጥ ካለ የመኖር ፈቃድ ኖርህም አልኖርህም በሱ ሰው አማካኝነት ወጥተ ተንቀሳቅሰ ሰርተ የመኖር እድል ቢኖርህም አሁን ይሄንን እድል ከቀን ወደ ቀን እያጠበቡ በራሳቸው ፖሊስና መረጃና ማስረጃ እያደረጉ ክትትል እያደረጉ ወደ እስር ቤት የሚወረውሩበት አይነት ሁኔታ አሜሪካ እየፈጠረች ትገኛለች። እንግዲህ በዚህ በርካታ የአስያን የአፍሪካ ስደተኞች አሉበት ተብሏል። እንግዲህ በአንድ ሆቴል ውስጥ ማቆያ ተደርጓል። ኢራን፣ አፍጋኒስታን፣ ካሜሮ፣ ቻይና፣ ኤርትራ፣ ሶማሌ፣ ኢትዮጵያ፣ ፓኪስታን በቁጥር ወደ 299 ሰነድ አልባ ስደተኞች ይገኛሉ። ከዚህ ውስጥ ከዚህ መካከል ዘጠና አንዱ ወደ ሀገራቸው ለመመለስ ፈቃደኛ የነበሩ ናቸው ተብሏል። እንግዲህ ሌሎቹ ወደ ሀገራቸው መመለስ የማይችሉ ስደተኞች ናቸው የተባለው። አሜሪካ እንግዲህ እንደሌሎች ሀገሮች ይህንን አጠናክራ የቀጠለችበት ሁኔታ መኖሩንም ተመልክተናል። በሌላ መረጃ ወደ ሀገራችን የሚመልሰን መረጃ በአማራ ክልል ሰሞኑን እንግዲህ በብር ሸለቆ ስልጠና የወሰዱት አድማ ብተናን ጨምሮ በፊት ስምሪት ወስደው ሲዋጉ የነበሩት ከስምሪት ቀጠናቸው እየጠፉ ይገኛሉ። ለአብነት በአዊ ዞን 14 ምዕራብ ጎጃም 8 ሰሜን ወሎ አራት ሽንፋ 21 ደቡብ ጎንደር 21 በተለያዩ ግንባር ከስምሪት ቀጠና ጠፍቷል፣ ፋኖን ተቀላቅሏል። የብልጽግና ወታደራዊ አማራጮች እንግዲህ እየተጠቀሙ ይገኛሉ። አማራጭ ማለት እንግዲህ ግማሹ ወደ ቤተሰቦቻቸው የሄዱበት ሁኔታ አለ። ግማሹ ወደ ፋኖ የተቀላቀለበት ሁኔታ ነው ያለው። ከዚህ ውጭ አድማ ብተናና መከላከያ በተለያዩ ግንባሮች እርስ በርስ እየተተኮሱ ይገኛሉ። በመራቢቴ ቀጠና አድማ ብተና በሚሊሻ ላይ ቶክሳቸዋል ተብሎ መከላከያ አድማ ብተና ላይ ቶክስ ከፍቶ እንደነበር ተሰምቷል። በተመሳሳይ በብራቃትም አንድ የሻለቃና አንድ የሻምበል መሪ በአድማ ብተና መገደሉን ተከትሎ እርስ በራስ ተተኩሷል። በዚህ የተነሳ መከላከያ ተመሳጅቶ ከሀምሳ በላይ ንጹሐንን በብራቃት መጨፍጨፉ የሚታወስ ጉዳይ ነው። በቋራ ሽንፋም በስብሰባ አዳራሽ ላይ በደረሰው የቦምብ ጥቃት ሀያ ሁለት የአማራ ተወላጆች ተጠርጥረው እንደተረሸኑ የሚታወቅ ጉዳይ ነው። አድማጮቻችን የአማራ ክልል ጦርነት ፖለቲካዊም ወታደራዊም ቀውስ እያስከተለ የቀጠለበት ሁኔታ መኖሩን ነው እየተመለከት የምንገኘው። በሌላ መረጃ በደብረታቦር በሰልፍ ሲሄዱ የነበሩት አድማ ብተና ላይ መከላከያ ተጠራጥረው ቶክስ ከፍቶባቸውም ነበር ነው የተባለው። ሊጠፉ ነው ብሎ ነው ተጠራጥረው ቶክስ የከፈተባቸው ተብሏል። እንደ ጅብ ጎን ለጎን ነው እንግዲህ አይተማመኑም። አብዛኛዎቹ ግንባር ከገቡ በስተቀር መሰራም እንዳይሰጣቸው የተደረገበት ሁኔታ ነው ያለው ሌላው በአማራ ክልል የጸጥታ ኃላፊዎች በባህር ዳር ዛሬ ሶስተኛ ቀን ይዟል፣ ስብሰባ እያደረጉ ይገኛሉ። ስብሰባው በባህር ዳር ቦታዎችን እየቀያየሩ ነው እንግዲህ አንዴ ጽፈት ቤት አንዳንዴ ደግሞ በሆቴል ውስጥ ነው ስብሰባ የሚደረገው ተብሏል። ይህም ከጥርጣር የተነሳና ና በራስ ያለመተማመን በከተማ ውስጥ ይታያል ተብሏል። የአማራ ክልል የፖለቲካና ወታደራዊ ውዝግብ እንግዲህ ተከትለው ክልሉን ትረከቡናላችሁ እያሉ የፖለቲካ ካድሬዎችን እያስፈራሩ ይገኛሉ ተብሏል። እንግዲህ እነ ጀነራል አበባ ታደሰ ነው ይሄንን ፕሮፓጋንዳ እያሰሙ የሚገኙት። እንግዲህ ብልስግና እውነት ለመናገር ከሆነ አማራ ክልልን በኃይል እንጂ በራሱ ፍላጎት ወይም የፖለቲካ አስተላለፍ ወይም የፖለቲካ ስራን ሰርተናል ብሎ አማራ ክልልን ይለቃል ብሎ የሚያስብ ሰው ካለ እንደገና የሚወለድ ሰው መሆን አለበት ነው የምንለው። ምክንያቱም ሀምሳ ሚሊዮን ስልሳ ሚሊዮን የአማራ ህዝብን ለቆ ማን ሊያስተዳድር? ማን ነው ያለው? ኢትዮጵያ ማናት? የአማራ ክልልን እንዴት አድርጎ ነው ለቆ የሚወጥ? አማራ ክልልን በኃይል ካለቀቀ በስተቀር በሌሎች አካባቢ ያሉ ባጀቶችን ወደ አማራ ክልል እያፈሰሱ ሚሊሻ እና አድማ ብተናን የሚያሰለጥኑበት ዋናው ትልቁ ምክንያት አማራ ክልልን ላለመልቀቅ ነው። መታወቅ ያለበትና ግምት ውስጥ ሊገባ የሚያስፈልገው ጉዳይ ቢኖር ምንድን ነው ስልሳና ሀምሳ ሚሊዮን ማህበረሰብ ያለበትን አማራ ክልልን ለቆ ብልጽግና ይሄዳል ብላችሁ ካሰባችሁ ይሄ ትልቅ ስህተት ነው። ስድስት ሚሊዮን ማህበረሰብ ያለበትን ትግራይን ድርሻ አለኝ እያለ የራሱን ብልጽግና በውስጡ ለማስገባት እና እነሱንም እርስ በርስ በማጋጨት እጁን እያስገባበት የሚገኘው ሀምሳና ስልሳ ሚሊዮን የአማራ ህዝብን ለቆ ይወጣል ብላችሁ የምታስቡ ካላችሁ ይሄ ስህተት ነው። ብዙን ጊዜ ጀነራል አበባ ታደሰ እንደዚህ ብሏል፣ ጀነራል አበባ ታደሰ እንደዚህ አይነት መረጃዎችን አስተላልፏል። ይሄ የማሳሳቻና የማዘናጊያ መልእክቶች ናቸው። ብልጽግና ካልተመታ በስተቀር ዱላ ካላረፍበት በስተቀር ክልሉ ለቆ ይወጣል ብላችሁ የምታስቡ ካላችሁ እንደገና ተኝታችሁ ማለም ይጠበቅባችኋል። ይህንን ከጭንቅላታችሁ ውስጥ አውጡና መስራት ባለባችሁ ነገር ላይ ስሩ እንላለን። በሌላ መረጃ የድሮን አሳሳይ እየተደረገ ይገኛል። ጥንቃቄ ይደረግ እየተባለ ይገኛል። ሌላም ጋይንት በተደረገው የደፈጣ ጥቃት በአገዛዝ ወታደር ላይ ጉዳት ደርሷል። ሰሜን ጎንደር እና ማዕከላዊ ጎንደር አዋሳኝ ዋይራ በር ከባድ ውጊያ ሲደረግ ነበርም ተብሏል። በሌላ መረጃ ውጊያ ሲደረግበት የነበረው ቦታ ደባርቅ ውቅን የምትባል ቦታ ላይም ከባድ ጉዳት መድረሱን የመረጃ ምንጮች መረጃን ከቦታው አድርሶናል። ይልማና ደንሳ በተደረገው ውጊያ ሰባ የሚደርሱ ያገዛዙ ወታደር ተገሏል። ሌላው በመራዊ በተደረገው ድንገተኛ ጥቃት ሰላሳ መከላከያ ሞትና ቁስለኛ ሆኗል፣ ስሉ የጎጃም ፋኖች አስረድቶናል። ሰሜን ወሎ አርቢ አርቢ አርቢ በተባለው ቦታ ድንገተኛ ጥቃት በሶስት ተሽከርካሪ ላይ ደርሷል። አድማ ብተና ነው። እነዚህ ተሽከርካሪዎች ላይ የነበሩ ጉዳት አስተናግዷል ስሉ ከአርቢት እንግዲህ አርቢት ነው አርብ እንግዲህ ይህንን ቦታ ታስተካክላላችሁ ብዬ ተስፋ አደርጋለሁ። ሰሜን ወሎ አካባቢ ነው ይሄ ድንገተኛ የደፈጣ ጥቃት በሶስት ተሽከርካሪዎች ላይ ተፈስሞ አድማ ብተናዎች እንዳልነበሩ የሆኑበት መረጃ ነው። በተመሳሳይ ምዕራብ ወሎ ወረዳዎችም ለአጭር ሰዓት ውጊያዎች ነበሩ ተብሏል። እንግዲህ ቀይ ዋሻና ቀበሮ ሜዳ ይጠቀሳሉ። በእነዚህ ቦታዎች ላይ አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና የግንባር መረጃዎች እንገናኛለን። እንደተለመደው መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለአድማጭ ተመልካቾች መረጃዎቻችን ተደራሽ የሆኑ ዘንድ እንድታደርጉ በአክብሮት እንጠይቃለን። መልካም